የሚመስሉ እሺ፣ እነሱ በሆነ አይለያዩም፣ ምንም መቼም አይለያዩም። ስለዚህ ጉ እኔ ነገሩን አለው ምንም አትበሉ ትንሽ ታገሱን ብሎ የፈለገ ቪዲዮ የፈለገ ሰው ወጥቶ ይስራ። እኔ ነገሩን ሲ ከኔ አልፍም ጊዜ ታገሱ፣ ምንም በቃ ምንም እንዳትል ብሏል። እውነት አሁን ራሱ ርቹ ስኩን ዘግቼ ነው ለእናንተ ሪኳይስት የለኩትም። ለማንኛውም ላይፍ ሪከርድ እኔ ማድረግ አልወድም። ታመናችሁኝ መኑ እናንተ አትደንግጡ፣ ምንም አትናደዱ፣ አትበሳጩ። ምክንያቱም እሱ ትላንትና ነግሬው አናግረዋለሁ ብለዋል። እሁድ ደግሞ ያወራሉ ነገው፣ ይቀዝቅዝቅዝቅዝ ይበልሽ። እነሱ እየተራወጡ ማንም ይሳል፣ እምቱ አይለ አይን እንደዛ ስላለች ብሩክን በንዴት ነው በቃ በስሜታዊ ነው። ኦዲንስ የሚያመጣው ነገር ነው ይሄ። በቃ ሀሳብ የሚሰጠው ኦዲንስ ነው፣ ገባቸው አይደለ? ስለዚህ ማንም ምንም ይበል፣ እሷ ሰደብ፣ እሱ የሚሰደብ ምንም አዲስ ነገር የሚመጣ ነገር የለም። አይለያዩ ምንም እና ነገሩን ቅዝቅዝ ይበል። የፈለጉትን ይበሉ። እናንተ አትናደቁ፣ አትበሳጩ እግዚአብሔርን ምንም አትዘኑ፣ ምን ሀሳብም አይግባችሁ፣ ሁሉ ነገር ይስተካከላል። እግዚአብሔር እንደዚህ ነው ያለኝ። እሱን አረጋጊያቸው በቃ። እነሱ ኦዲየንሶቻቸው ናቸው ይታገሷቸው። በቃ እነሱን የሚወዱ ሰዎች አሉ አውቃለሁኝ። እና አይጨነቁ፣ ነገሮቹም ይስተካከላሉ። ምንም መለያየት የሚባል ነገር የለም ብሎኛል እና ይሄን ልንገራችሁ ብዬ ነው። እግዚአብሔርን እኔ ማለት አሁን ለምሳሌ ዩቲዩብ ላይ በወሸት አናገርን እንደዚህ አውራ፣ እንደዚህ አይደለም፣ ቀጥታ ነው ያወራሁት። እኔ እግዚአብሔርን እና ውዴ፣ ስልኩን ጻፈልኝ እስኪ ወይ ስጭኝ አለ እሰጥሻለሁኝ፣ በውስጥ እሰጥሻለሁኝ። እንደዚህ ደጋግመን ደጋግመን ከደወልንለት አሁን ቪዚዮ ሆኜ ነው ነገር ይቋጫለሁ ብሏል። ችግር የለውም። መለየት የሚባል ነገር መቼም መቼ የሚሉ ሽ እግዚአብሔር አትበሳጩ፣ ተረጋጉ። ማንም ይስራ ለቢዝነሱ ነው። በእነሱ ውስጥ ሚሸክሉ ሰሞኑ እኛ የምንለው ለመሰለሽ ልባችን ሁልጊዜ የሚያዝ ነው። ሴት በመሆንሽ አይሚን በምትናገረው በምታውራው ልባችን ሊሰበር ይችላል። ለመሰለሽ ከወዳጆቿ ግን ወዳጆቿ ብዙ ናቸው። ጠላታቸው ጠላቶቿ በጣት የሚቆጠሩ ናቸው። ገባሽ አይደለም? አሁን እንዲህ በተባለ ቁጥር እኛ እኔ አሁን በጣም እሳሳላታለሁ እሱንም እወደዋለሁ። ግን ደግሞ ሴት በመሆንሽ ሴት ታሳሳሻለች። አሁን እንደዚህ ሲባል ሰማው። ልጅቷ ራሷን የምታውቀው እሷ ነች። ቁስሏን እማሟን የምታውቀው ራሷ ነች። እዚህ ጋር ቁጭ ብለን የምንለፈልፈው እሷ ደግሞ ሆና ቦታው ሆና የምትገኘው እሷ ነች። እና ሰው ባይፈርድ ሴት ይዘና ነገ ምናምን ይዘምነው ይሄን መደጋገፍ እኮ አንቺም ሴት ነሽ፣ ነገ እኔም ሴት ነኝ፣ ሁላችንም እዚህ ጋር ሴቶች ነን። እነሱን አትስሟቸው እንደዚህ ባድ ማለት ባድ አስተሳሰብ የሆነ መ አንድ ነገር ምንድን ነው መሰላችሁ፣ ልክ ብሩኬ እንዲህ ብሎ ስትሎ ሴ የእኛ ጀግና የእኛ ነብር የእኛ ሆነ ወይናቱ ቀብራለው እግዚአብሔርን አውቀው ነ ገባልሊለያዩ ነው እነ ቤት ሲሉ ማለት ነው። ልክ እሷን ያሸማቀቁ ይመስላቸዋል። እኔ የመች ነው ከዚህ ህይወት መውጣው ብላ ብትጸልይ እግዚአብሔርን ከዚህ ከአረብ ኩሽና መቼ ነው መውጣው ብለው ቢጸሉ ለራሳቸው። እንደዚህ አይነት ሰዎችን እናንተ አትስማቸውም፣ ገብር አትማልክ፣ አትናገዱም። እኛ የምንፈልገው እኛምስዬ እንደነ ሰላም ነሾ ያስቱካ እኛ የምንፈልገው የእነሱ አንድነት ነው አይደለ? እነሱ እኛ የምንፈልገው የእነሱ አንድነት ነው አይደለ? በቃ ሌላ ትርፍ እኮ ነው። አዎ የእነሱን መለያየት ወይ የእነሱን መቶ ነገር ቢፈልግ እኮ ዚቶች ተብሎ አይወያዩ ግን እነሱ እንዳይለያዩ ግን፣ እዛ ያሉት ሰዎች እኛ በምናየው ነው፣ እኛ እዚህ በሚለቀቀው ነገር ነው የምናወረው። ትክክል፣ እዛን የምናውቀው ነገር ልክ እንደ ድራማም ስታይ እኮ ድራማውን አይቶ እኮ ብዙ ነገር የሚሆን ሰው እኮ አለ፣ ተመስጠው ማለት ነው። እንደ ድራማም ብትወስጁ እኮ ይሄ ነገር አሁን ዛሬ ሄኖክን ያለው ነገር መቼውም ማርሰው እነዚህ ይታረቃሉ። እሱ ግን አሁን አንቺ ስለመታረቁ ችግር የለውም። እሱ እግዚአብሔር ያገናኘውን እሱ ነው ሚያውቀው፣ አደለም? ሁለተኛ ነገር ደግሞ እነሱ እስከዛ ደረጃ የሚደርሱ መስለውም አይታዩም። ለምን ይፋቀራሉ፣ ይጓደዳሉ፣ ይከባበራሉ፣ ኩያም ናቸው። ገባሽ? ሰው ባለው አይደለም እግዚአብሔር ባለው እንጂ። አደለም፣ አንቺ ስላልሽው አደለም። እግዚአብሔር ያደልሽን ነው ምትኖሩ፣ አንቺ ያልሽን አደለም እንደገና ደግሞ ህይወት ደግሞ አንቺ ባልሽው ሳይሆን እሷ በፈለገችው ቦታ ነው የምትወስድ ያ የእግዚአብሔር ጉዳይ ነው ግን አሁን ጓደኛ ነኝ ብለው ይሄንን ተመልካች ይሄንን ለነሱ የያዝሙት ለምን ክብር አይሰጡም ነው የኔ አባባል ምን ስለሆነ ነው እሱ መጥቶ እናንተ በሱ እሱን አታሰቃዩት ምንድን ነው የሚያሰቃዩት እየወደዱት እኮ ነው ብሩክ እያሉ እኮ ነው እየወደዱት ሀይሜ ብቻ በጣም ቆን እኮ ነው። እግዚአብሔር ሆይ ትምህርት ነው እኮ የሰው ልጅ አገራችን ላይ ምንም ነገር ስለሌለ ማንንም አይነ ተመልካችን፣ ተመልካች እዛ እየቆመ ሙድ እየያዘ በተመልካች ላይ መሄድ አይችልም። እውነቴን ነው ብነግራቸው ፈልገንም ብናያቸው እነሱን ወደን ፈቅደንም ብናያቸው ስለወደድናቸው ነው። ሁለተኛ ነገር ደግሞ ደግሞ እንደሚጠላሽም ማወቅ አለብሽ። በትክክል በትክክል ሰው ልጅ ደግሞ ይሸከማል ይሸከማል፣ ካልሆነ ደግሞ ወደ ምንፈልገው ቦታ ይሄዳል። ያንንም ማሰብ አለባቸው። ይህ ዝም ብሎ ማህዬ ቢመስል እየመጣ እየተሳሳቁ በተመልካች ላይ እና እንደዚህ እንቅልፋቸውን እስኪ የሀይ ሚቻናል ዘጠኝ ቁጥር አልሄደችም ብለው እንዴት እንደሆኑ እሱ ነው እንደዚህ የሚያስበው። እዛ ቆሞ የሚስቀው ያሳዝናል። ኖ ኖ እናንተ አታውቁም እንጂ ከስሩ የወይ ከብሩኬ ስር ያሉት በጠቅላላ ልጅቷን ልጅቷን ከእሱ ይኸውልሽ፣ እራሳቸው ጓደኞች የሚላቸው ልጁ መልካም ልጅ ነው። ልጁ ምንም የለም በውስጡ ምንም ጥርጣሬ ነገር ስለሌለ ያምናቸዋል። ሁሉም ነገር እሱ እንደ ራሱ ይመስለዋል እንጂ የራሳቸው የራሱ ጓደኞች ናቸው ጠላቶቹ። እውነት ለመነጋገር ብታምኑም አታምኑም፣ የራሳችሁ ገኒ ልንገርሽ፣ ገኒ ልንገርሽ፣ ይሄን አረጋግጬ ወላሂ ብዬ የምነግርሽ አብረውት ጓደኞቹ በእጁ የጎረሱት ሀይሚን ከእሱ እጅ ለመፈልቀቅ ብዙ ነገር ይጥራሉ። ሰላማቸው ይምጣና ይሄን ነገር ደሞኛ እኛ እናወጣዋለን እናወጣዋለን። እሱ ከሷ ይበልጥ እኮ እነሱን ነው የሚያከብረው። እንደ ትላልቆቹ ጓደኞቹን ነው አስቀድሞ የሚያመሰግነው። ከዛ ቅመሟ ነው የሚደው

እኔ ጥሩ ጥሩ ወዴት የሚያውቃቸው ማለት አሁን ብሩክን ሃይሚን የሚያወሩ ቤተሰብ ማለት ነው። እንደው ቃል ቢያስገቧቸው ሁለቱን ምን አለበት እንደው በቃ ከእንግዲህ ምንም ጓደኛ አያስፈልጋቸውም፣ እነሱ ማንም አያስፈልጋቸውም። በቃ እነሱ መሀላቸው ላይ እኔ እንትና ሲሰራ አይተሽ ከሆነ ገኒ ይሄ ሄኖክ ሲሰራ አብሯት እንኳን አስተያየቱን ውስጥ ይለሷል እግዚአብ ስ ተመልሳችሁ ይሁና ቪዲዮ ኤፍሬም ጋር ፍሬም ለመለገራችሁ ታረቁም አልታረቁም፣ የሄኖክ ማንነት እኔ ያወጣላችኋለሁ። ጠብቁኝ ብያችኋለሁ። ጊዜው ይደርሳል። የዛኔ እኔ ያወጣላችኋለሁ። ለምን እንደመጣ ለምን እዚህ ጋር እንደተለጠ እኔ